ስለዚህ ፍሬ እንመጣበታለን። በዋነኝነት ዛሬ እንግዲህ ርዕሳችን ከጡንቻ ግንባታ ጋር የተያዘ ነው። እንዴት በቀላሉ ስቴፕ ባይ ስቴፕ ጡንቻን ለመገንባት መሄድ ያለባችሁን መንገዶች የምነግራችሁ ይሆናል። ይሄ ፒር ይባላል። በዋነኝነት እንግዲህ ከፍተኛ ፋይበር አለው። ኦልሞስት ከአፕል ጋር የሚወዳደር ጤናዊ ጥቅም አለው። ከፍተኛ የሆነ ቫይታሚን ሲ አለው። እንዴት ልበላችሁ፣ በጣም በብዙ አንቲኦክሲዳንቶች እና ማይክሮኒውትረንቶች የበለጸገ ነው። በጣም ብዙ ማዕድናትን የያዘ ነው። ኦልሞስት ጣዕሙ ልክ እንደ አፕል አይነት ጣም ያለው ነው። አብዛኞቻችሁ ያውጣቁጣላችሁ። እስቲ ወደ ዋናው ርዕስ እንግባ። እኔ የምችን ልጨርስ፣ እናንተም ደግሞ ቪዲዮውን ላይክ እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንድትጠብቁኝ በትትና ጠይቃችኋለሁ። ይመቻችሁ። ተመልሰናል። ወደ ዋናው ርዕሳችን እንግባ። ዋናው ርዕሳችን እንግዲህ የሰውነታችንን ጡንቻ እንዴት አድርገን ደረጃ በደረጃ በቀላሉ መገንባት እንችላለን፣ ወሳኝ የሚባሉት ነገሮች ምንድናቸው? የሚለውን ማወቅ ነው። ይህንን ቪዲዮ እንግዲህ በደንብ አድርጋችሁ እስከ መጨረሻው ብትመለከቱ የመጀመሪያውና ዋነኛዎቹ አትራፊዎች እናንተ ናችሁ። ስለዚህ ትኩረታችሁን ወደ እኔ አድርጉ። እንግዲህ አንድ ሰው ጡንቻ ለመገንባት ሲያስብ በጣም መጨነቅ ወይም ደግሞ ማስተዋል የሚገባው ነገሮች አሉ። እነዚህ ነገሮች ምን ምንድናቸው የሚለውን ለማመልከት ልሞክር ይሁላችሁ። መጀመሪያ የጡንቻ ግንባታን ለመጀመር ከማሰባችሁ በፊት ወይም ደግሞ አሁንም ካላችሁና በቂ የሆነ ለውጥ የማታዩ ከሆነ የመጀመሪያው ነገር አምሯችሁ ለምን ጡንቻ መገንባት እንደፈለገ ማሳመን ይኖርባችኋል። ለምንድን ነው የሚፈልገው? ያለበዛ ምን ይሆናል መሰላችሁ? ሰውነታችሁ ወይም አእምሮአችሁ ካላመነበት ሰውነታችሁ ሊከተለው አይችልም። ኢፍ ዩር ማይንድ ካን ኮንሲቭ ኢት ዊል አቺቪት ይባላል። ይሄ ማለት አእምሮአችሁ ያንን ነገር እንደሚያደርገው ወይም ማድረግ እንዳለበት ካመነና ከተቀበለው ሰውነታችሁ ያንን ተከትሎ መፈጸሙ አይቀርም። ተግባባን አይደል? ስለዚህ ማይንዳችሁ ሊድ ካደረገ ቦዲያችሁ ምን ማድረጉ አይቀርም? መከተሉ አይቀርም። ተግባብተናል። ስለዚህ መጀመሪያ ቁጭ ብላችሁ አስቡ። ለምንድን ነው የምሰራው? ሰዎች እየሳቁብኝ ስላሉ ነው ወይ? በቅጥነቴ ወይ በውፍረቴ እየተሳለቁ ስላሉ ነው፣ ከዚህ መውጣት የለብኝም፣ ነገ ይሄ ፊልድ ስራዬ ሊሆን ይችላል ብላችሁ አስባችኋል ወይም ደግሞ የሚያምር ቁመናስ ልብስ ስለብስ ምን ስል ስራመድ ምናምን የሚያምር አይነት ሰውነት እንዲኖረኝ ነው የምፈልገው? ወይስ በራሴ መተማመኔ ከፍ እንዲል ነው? ይሄ አእምሯችሁ አውቆት ለይቶት እንደ አላማ መያዝ አለበት። ይሄ እንዳታቋርጡ እስከ መጨረሻው ድረስ እንድትሰሩ ያደርጋችኋል። ይሄ በጣም ወሳኝ ነገር ነው፣ ከፕሮግራማችሁም፣ ከአመጋገባችሁም ከምንም ነገር በላይ ዛትሷ ይሄንን ካወቃችሁ ሽሮ እየበላችሁ መለወጥ ትችላላችሁ። ይሄንን ካወቃችሁ፣ ይሄንን ካላወቃችሁ ደግሞ የፈለገ አይነት ፕሮቲን ፓውደር እየጠጣችሁ መለወጥ አትችሉም። ዛት ዋይ ብዙ ሰዎች ሰፕሊመንትም ተጠቅመው ለውጥ ያላዩት ለዛ ነው። የመጀመሪያው ነገር ይሄ ነው። ተረታችሁኛላል። አሁን አብዛኞቹ ትልልቅ ጂም ላይ የምታዩቸው በጣም ታዋቂ የሆኑ ትሬነሮች ተወዳዳሪዎች ሲጀምሩት የተመቻቸ ኢንቫይሮንመንት የተመቻቸ ምግብ የተመቻቸ ስፖርት ቤት ኖሯቸው አይደለም። በውስጣቸው ግን አላማና ፓሽን ነበራቸው። ሶ ዋቴቨር ኢት ቴክስ ይሰሩ ነበረ። ስለዚህ የመጀመሪያው ነገር አላማችሁ ለአእምሮ ይመንበት ያሳምነው። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ነገር ምንድነው ያለኝ አቅም ምን መጠቀም ይችላለው የሚለውን ነገር መለየት። ለምሳሌ እኔ ለስድስት ወር፣ ለሰባት ወር፣ ለአንድ አመት ያክል ጂም ሳላቋረጥ የምሰራበት የምከፍልበት ገንዘብ ከሌለኝ ያንን ነገር አቅም ማድረግ ማልችል ከሆነ የጂም አማራጭን እንደ ቅድመ ሁኔታ መውሰድ የለብኝም። ይሄ በጣም ሁለተኛው ብዙ ሰዎች የሚሰሩት ስህተት ነው። እንዴት መሰላችሁ? ለምሳሌ እኔ ጂም ከፍዬ መስራት የምችለው ከየትም ተበዳድሬም ይሁን ሰው ከፍሎልኝ ለአንድ ወር ወይም ለሁለት ወር ነው ልበል። ሁለት ወር ወጥሬ ይሰራል። ይሄ በብዙዎች ስለማይ ነው። ወይ ጂም ላይ ጊቫዌ ይሰጣቸዋል ሰዎች። ከዛ በኋላ ወርካውቱን ይጀምራሉ። ወርካውቱን ከጀመሩ በኋላ መክፈል ስለሚያቅታቸው ያቋርጣሉ። የዚህ ጊዜ ተመልሳችሁ በቤት አይነት ስራዎች ልስራ ብትሉ ሰውነታችሁ አይቀበልም፣ ወይም ደስተኛ አይሆንም። ስለዚህ ታቆሙታላችሁ። ያ ብቻ አይደለም፣ ዲሎድ እንደሆነ ነው ሰውነት ይውላችሁ። ሰውነታችሁ ጂምም ስሩ፣ ስፖርት እንትን ቤታችሁም ውስጥ ስሩ፣ ሰፈር ውስጥ ያለ ብረት ቤትም ስሩት፣ ዲጋፕ እና ፑላፕም ላይ ስሩ ዋና ብቻ ሰውነታችሁ ላይ ጫና ማሳደራችሁን ብቻ ነው የሚረዳው። ስለዚህ በጣም ሌግዠሪ ጂም ውስጥ ትሰሩ ነበረ፣ ከፍተኛ ኪሎ ታነሱ ነበረ። ከዛ በኋላ ያንን መክፈል አልቻላችሁም፣ አቋረጣችሁት ዘን ከዛ በጣም ባነሰ ኪሎ ወርካውት ላድርግ ብትሉ ሰውነታችሁ አክሰብት የሚያደርገው ዲሎድ እያደረጋችሁ ወይም ክብደት እየቀነሳችሁ እንደሆነ ስለሚያውቅ ስትረሱ ስለቀነሰለት የጡንቻ እድገቱን በተቃራኒው ያደርግባችኋል ማለት ነው። ስለዚህ የትኛውን ነው አፎርድ ማድረግ የምንችለው? በቤት ውስጥ ነው ኮንቲኔስ መስራት የምንችለው? ወይም የፑልአፕና የዲጋፕ ማሽን ጨምሮ ነው መስራት የምችለው? ሰፈር ቤት ውስጥ ያለ ብረት ቤት ነው እስከ መጨረሻው ወይም እስከ ጊዜው ድረስ መስራት የምንችለው? ወይስ ትልቅ ጂም ላይ ነው ገብቼ መስራት የምችለው? ይሄንን መለየት መቻል አለባችሁ። ይሄንን ካለያችሁ፣ ፕሊስ ስፖርት መስራት ወይም መጀመሩ ላይ ጥንቃቄ ማድረግ ያስፈልጋችኋል። ይሄን ከለያችሁ ለመሰላችሁ፣ ዛሬ ቤት ውስጥ ሰራችሁ ማለት ነገ ሰፈር ውስጥ ያለ ብረት ቤት አቅማችሁ አይፈቅድም አታድጉም ማለት አይደለም። ማደግ ትችላላችሁ። ገብታችኋል አይደለ? ምክንያቱም በጎን ያንን ማድረግ የምትችሉበትን ጊዜ እያመቻቻችሁ እየሰራችሁ ስለሆነ ደን፣ ዛሬ ሰፈር ብረት ቤት ውስጥ ጀመራችሁ ማለት ነገ ወደ ጂም አታድጉም ማለት አይደለም። የእኔን የመጀመሪያ የዩቲዩብ ቪዲዮ ላይ የለቀኩትን ሾርት ብታዩት ትረዱ ነበረ። የለቀኩበት ጂምና አሁን ማኔጀር የሆንኩበት ጂም ሰማይና ምድር ነው። ሰማይና ምድር ተረታችሁኛል አይደለ? እዚህ ጋር ግን ለመድረስ ዛሬ ምን በልቼ ዛሬ እዚህ እዚህ ሰርቼ ዛሬ እዚህ ቦታ ወድቄ ተነስቼ ብለን ኤክስኪውዝ የምንሰጥ ከሆነ አላማችን እንዳይሳካ ነው የምናደርገው። ተረታችሁኛል አይደለ? ስለዚህ ይሄም በጣም ስተት ነው። ስለዚህ እቅድ ማድረግ ከዛ ከትንሹ መጀመር፣ ካለባችሁ ከአቅማችሁ ጀምሩ። ሌክዠሪ ጂም የተለያየ ቦታ መሆኑን አትዩ። ቤት ውስጥም ከሆነ ቤት ውስጥ ጀምሩ። እዚኛው ስፖርት ቤት ስሠራ ቅድም እንዳልኳችሁ ለእኔ በሰዓቱ ሌክዠሪ ነበር። እግዚአብሔር ይስጠው ሳቡ ማመር መኪ የእሱ ጂም ላይ ስለማያስከፍለኝ ስለነበረ ወይም እንድሠራ ይፈቅድልኝ ስለነበረ ሰራ ነበር ሲ አሁን አሁን ብዙ ትሬነሮችን አስተዳድራለሁ፣ እቀጥራለሁ። አያችሁ አይደለ? ስለዚህ እቅድ አድርጉና ተስፋ ሳትቆርጡ ምን አገኛለሁ፣ ምን እበላለሁ ሳትሉ መስራት ይኖርባችኋል። ይሄ ሁለተኛው በጣም ወሳኙ ነገር ነው። ሶስተኛው ነገር የሰውነታችሁን አይነት ወይም ዘረመላችሁን ማየት፣ ማወቅ ያስፈልጋል። አይነታችሁ ሲጨምር ከምን ጋር ነው? አሁን ካላችሁ ሁኔታ ጋር ኪሎአችሁ ምን ያህል ነው? ቁመታችሁ ምን ያህል ነው? የሆዳችሁ ሰርከንፈረንስ ወይም ደግሞ ቦርጫችሁ ምን ያህል ነው? የባይሴፕሳችሁ ሰርከምፈረንስ የአርማችሁ በቃ የእጃችሁ ሰርከምፈረንስ ምን ያህል ነው? የትከሻችሁ፣ የደረታችሁ ይሄንን ማወቅ ያስፈልጋል። ለምን? ይሄ በኋላ ሞቲቬሽን ሆኖ የሚያስቀጥላችሁ ይሄ ስለሆነ ነው። ይሄ ስለሆነ ስለዚህ ይሄንን ማወቅ ያስፈልጋል። ያ ብቻ አይደለም፣ ጄኔቲክሳችሁን ማየት እናንተ ጥሩ ላይ የሆናችሁት ምን ላይ ነው? ለምሳሌ የእጅ ጥንካሬና የእጅ ሳይዝ ላይ ነው ጥሩነታችሁ። እግር ላይ ነው ልዩ ጥሩነታችሁ። ደረት ላይ ነው ጥሩነታችሁ። ትከሻ ላይ ነው ጥሩነታችሁ። ይሄንን መለየታችሁ ለምን የሚጠቅም ይመስላችኋል? አልመሰላችሁ? ለምሳሌ አንዳንዴ የሚለወጥ ሰውነት ያበረታታችኋል ስ የሚለወጥ ሰውነት ያበረታታችኋል። ያ ማለት ምን መሰላችሁ? ለምሳሌ እጅ ባይሴፕስ ወይ ትራይሴፕስ ስትሰሩት ቶሎ የሚቀየር ቶሎ የሚለወጥ ከሆነ እናንተም ቶሎ ለመቀየርና ቶሎ ለመለወጥ ያንን ሰውነት ትመርጡታላችሁ። አግኝታችሁኛል። ስለዚህ ማድረግ ግን ያለባችሁ ምንድን ነው? ከዛ ይልቅ ደካማ የሆነው ላይ ትኩረት አድርጋችሁ እሱን በምን አይነት ሲስተም ከእነዚኞቹ ጋር አጠጋጋለሁ ወደሚሉ ትመጣላችሁ። ስለዚህ ለምሳሌ አንዳንድ ሰው ለምንድን ነው ይህን ያህል እንደዚህ ማትጨምረው ለምንድን ነው ይላችኋል ግን የእናንተ በጣም ደካማ ጎናችሁ እግራችሁ ከሆነና አፐር ቦዲያችሁ ላይ ቀጥቅጣችሁ ይህንን በጣም እያገዘፋችሁት በመጣችሁት ቁጥር ልዩነቱ በጣም እየታየ ይመጣል። ስለዚህ ጄኔቲካሊ በተፈጥሮ ምን ላይ ደካማ ናችሁ? እጃችሁ ላይ የማይለወጥ ደካማ ሆኖ ደረታችሁ ጥሩ ሆኖ ደረታችሁ ላይ ፎከስ አድርጋችሁ ሰርታችሁ ደረታችሁ በጣም ገብዶ እጃችሁ ግን ዝም ብሎ የሆነ የተሰካ ሎሊፖፕ አይነት ነገር ከሆነ አሁንም አን ኢስቴቲካል የሆነ ሰውነት ነው የሚኖራችሁ። ስለዚህ ሰውነታችሁ ፕሮፖርሽናል ነው ወይስ አይደለም፣ ካልሆነ እንዴት ላስተካክለው የሚለውን ቪዲዮም ስለሰራን እሱን እያመቻቸን መሄድ ሁለተኛው ስቴፕ ነው። አንዳንድ ጊዜ እኮ ክብደት ማንሳት ለእኛ ላይሆን ይችላል። ስለዚህ ካሊስቲኒክስ እንገባለን። ዲጋፕ ፑላፖችን በመስራት በጣም መለወጥ ይቻላል። ለምሳሌ የዳናይን ሰውነት እዩት፣ እዩት ሞሮፍ በካሊስቲኒክስ የተገነባ ሰውነት ነው። ስለዚህ ልክ እንደዚህ አይነት ሰውነት ለመያዝ ባላችሁ ኳሊቲ ላይ እንድትሰሩ ያደርጋችኋል። በሌላችሁ ላይ ደግሞ ለማሟላት እንድትጥሩና ትኩረት እንድታደረጉበትም ይነግራችኋል። ስለዚህ ይሄ ቀጣዩ ቲፕ ነው። እንግዲህ እነዚህ ሁላ ካሟላችሁና ካስኬዳችሁ አሁን በየትኛውም ኮንዲሽን መጀመር አለባችሁ። ስትጀምሩ ግን ድካምና ልፋት እንዳይሆን ምን ታደርጋላችሁ? ልክ እነዚህን ነገሮች ካሟላችሁና አሁን እነዚህ ነገሮች አሟልቻለሁ አሁን የጡንቻ ግንባታ ሂደትን መጀመር እፈልጋለሁ ካላችሁ ጥሩ ፕሮግራም ዲዛይን ማድረግ ይኖርባችኋል። ይሄው የኔ ቻናል ላይ ግቡ። ይሄንን ቪዲዮ ወይም ይሄንን ርዕስ ሰርች አድርጉት ይመጣላችኋል። ይሄንን ቪዲዮ ተመልከቱት። የትኛውን ፕሮግራም ብመርጥ ይሻላል? የራሴን ፕሮግራም እንዴት ላዘጋጅ? ከዛ እሱን ከመረጣችሁ በኋላ ይሄው እዚህ ጋር፣ ይሄው እዚህ ጋር፣ ይሄው እዚህ ጋር ያሉትን ቪዲዮዎች በደንብ አድርጋችሁ ተመልክታችሁ ፕሮግራማችሁን በእነዚህ አድርጉት። በጣም ባጭር ጊዜ ውስጥ ልክ እንደነዚህ ሰዎች እኔ ተለውጫለው፣ አመሰግናለሁ ብላችሁ ኮሜንት ጻፉልኝ እንዳትረሱ። አሁን ብዙ ጊዜ የሲክስ ፓክ ቪዲዮ የሰራሁት ላይ ብዙዎች ሞክራችሁ ንገሩኝ አልኩኝ ኮሜንት ላይ ጀግኖች ናችሁ። ብዙዎቻችሁ ሞክራችሁ አሳይታችሁኛል። ለዚህ ደግሞ ትልቅ ክብር ይገባችኋል፣ አመሰግናለሁ። ስለዚህ ይሄንን ካደረጋችሁ በምንም አይነት ሁኔታ የማትለወጡበት ምክንያት የለም ቤተሰብ